ኦርቶዶክስም ራቡያኑ የኦርቶዶክስ ሃይማኖትንና አስተሳሰብን ሩሲያ ውስጥ ቀብሮት ነበርም። ነገር ግን በብላድሚር ፑቲን ምክንያት ድጋሚ አንሰራርተዋል። ፕሬዚዳንት ፑቲንና ፓትርያርክ ፓትሪያርክ ኪሪል በአንድ ሰንበት ትምህርት ቤት እያደጉ ጓደኛሞች ናቸው። አሁን ላይ አንዳቸው በፖለቲካ ሌላንኛው በሃይማኖት ከፍተኛውን የሀገሪቱን ስልጣን የመሪነት ደረጃ ይዘዋል። ፕሬዚዳንቱ በሃይማኖታቸው ጠንካራ ሰው ናቸው። የኦርቶዶክስን አስተሳሰብ ከሩሲያ ለማጥፋት ሞክሮ የነበረው የሩሲያው መሪ ሌኒን ነበርም። ለሰባ ዓመታት የኦርቶዶክስን አስተሳሰብ ከሩሲያ ለማጥፋት ተሰርቷል። ይሁን እንጂ ከሰባ ዓመት በኋላ ድጋሚ አንሰራርተዋል። በሌኒን ተሰይማ የነበረችው ሌኒንግራድ ከተማ ሳይቀር ስሟ ወደ ቀድሞ ቅዱስ ጴጥሮስ ወይንም ሴንት ፒተርስበርግ ተለውጧል። የሩሲያው ቦልቬቪክስ ፓርቲ 1917 በጥቅምት ሪቮሉሽን መንግስታዊ ስልጣኑን ከመቆጣጠሩ በፊት ሩሲያ 80000 ቤተክርስቲያኖች፣ 1500 ጥንታዊ ገዳማትና መንፈሳዊ ኮሌጆች ነበሯት። በሌኒን የሚመራው በሰው ደም የሰከረው ፓርቲ ስልጣን ከያዘ በኋላ ግን በአዋጅ የሩሲያ ኦርቶዶክስ ቤተክርስቲያንን ክብር መክፈፍ ጀመረም። በአስር ሺዎች የሚቆጠሩ ጳጳሳትን የገዳማት መኖክሴዎችን ሶችን ሰብስበው ገደሉም። ህዝብ በተሰበሰበበት አደባባይ የክብር ልብሳቸውን በማስወለቅ አንዳንዴም የሴት አጫጭር ቀሚሶችን በማስገደድ አስለብሰው አደባባይ ላይ እንዲቆሙ በማድረግ ተሳለቁባቸው። የክብር ልብሳቸውን እንደለበሱ ለጉልበት ስራህ ወደ ሳይቤሪያ አጋዟቸው። ገዳማትና ለአገሪቱ ክብርም ጌጥ የሚሆኑት የሚያብረቀርቁት ቤተክርስቲያኖችን አፈርሷቸው። መንፈሳዊ ኮሌጆችን ወርሰው የቦልቨቪክስ ካድሬ ማሰልጠኛ አደረጓቸውም ከዚያ በፊት የኦርቶዶክስ አስተሳሰብ ከሩሲያ ምድር ለማጥፋት የፈረንሳዩ ናፖሊዮንና የጀርመኑ ሂትለር ጨምሮ በርካታ ምዕራባውያን ኃይሎች ሩሲያን ወረው ለማንበርከክ ተደጋጋሚ ጦርነት ቢከፍቱም አብዛኛው ወረራቸው በሰቅጣጭ ሽንፈት ተደምድመዋል። ከዚያ በኋላ በሩሲያ ኦርቶዶክስ እምነት ድጋሚ ከተቀበረበት ያንሰራራው በብላድሚር ፑቲን አማካኝነት ነው። ፑቲን ስልጣን ከያዙ በኋላ 30 ሺህ የፈረሱ አብያተ ክርስቲያናትን እንዲሁም 940 ግዳማትን ግዳማትንና መንፈሳዊ ኮሌጆችን መልሰው ገንብተዋል። እንጆች አቆጣጠር ሁለት ሁሉንም የፈረሱ አብያተ ክርስቲያናትና ገዳማትን መልሶ የመገንባት ዕቅድም አላቸውም። በየትኛውም የቤተ ክርስቲያን በዓል ላይ ከፓትርያርክ ኪሪል ጋር በመሆን ያከብራሉ። የቤተ ክርስቲያን ትልቅ ክብርና እምነት አላቸውም። አሜሪካና ምዕራባውያን ሩሲያን ካላጠፋን ብለው ጦርነት የከፈቱትም ሩሲያ የኦርቶዶክስ አገር በመሆኗ መጥፋት አለባት ከሚል እሳቤ ነው ይባላል። ይህንን የአሜሪካ ኮንግረሶች ጭምር በተደጋጋሚ ሲሉ ተደምጠዋል። ብዙ ኦርቶዶክስ ሃይማኖት ተከታይ ካለባቸው አገራት መካከል ሮማንያ፣ ግሪክ፣ ዩክሬን፣ ኢትዮጵያ፣ ቤላሩስ፣ ሰርቢያ፣ ሞንቴኔግሮ፣ ቆፕሮስ እና ሚቅዶኒያ ይገኛሉ። ፍቅር ማረከኝ በሕይወቴ በዘመኔ ፍቅር ማረከኝ በሕይወቴ በዘመኔ። ራሽያና ኢትዮጵያ በዲፕሎማሲ ቋሚ ወዳጅ የለም የሚለውን ነባር ወጌ ሻሩ ከአይን ያውጣቸው የሚያስብል ፍቅር ያላቸው ወዳጅ አገራት ናቸው። ይህ ፍቅራቸው የጀመረበትን 125ኛ ዓመት በቅርቡ ኬክ በመቁረስ አክብረዋል። በእርግጥ ራሽያና ኢትዮጵያን ያስተሳሰራቸው ከዲፕሎማሲ የሚወፍር ገመድ ያለ ይመስላል። ጀግኖች አያቶቻችን አድዋ ተራራው ላይ እብሪተኛዋን ጣሊያን ከበው በበረታ ክንዳቸው ይሄ ይቀመስልሽ ሲሏት ከጎናችን ቆማ እሰየው ያለች ብቸኛዋ የነጭ አገር ራሽያ ነበረች። በእሰየው ግን አላበቃችም። ነጭን ተቃውማ ከጥቁር ጎን ቆማ ለአድዋ ጦርነት 30 ሺህ ጠመንጃና አምስት ሺ ሺህ ጎራዴ አበረከተች። ሐኪሞቿን ልካ በጦርነት የተጎዱ ቁስለኛ አያቶቻችን ያከመች የክፉ ቀን ወዳጃችን ናት። የሚገርመው ደግሞ ይህ ሁሉ ሲሆን ገና ኦፊሴላዊ ግንኙነት እንኳን አልመሰረትንም ነበር። ፋሺስት ሙሶሊኒ የአድዋ ውርደቱን ሊበቀል ለሁለተኛ ጊዜ እናት አገራችንን ለመውረር በመጣ ወቅት በሊጎፍኔሽን ፊት ኢትዮጵያን ደግፈው ጣሊያንን ተቃውሞ ከቆሙ አገራት ራሺያ ቀዳሚዋ ነበረች። ቆይቶ አምባገነኑ የሶማሊያ ፕሬዝደንት ሞሐመድ ዚያድ ባሪ ኢትዮጵያን ወሮ ደፋር እግሮቹ መሬታችንን ረገጡ። አባቶቻችን በደም ፍላት ከየአገሩ ጥግ ተሰባስበው የዚያድ ባሪን ጦር ካራ ማራ ላይ ድባቅ መቱት። የዚያድ ባሪ ጦር ሰማይ ግንባሩን እስኪመታው ሸሸ። ይሄኔም ወዳጅ አገር ኪውባንና ደቡብ የመንን አሰልፋ ራሽያ ከጎናችን ነበረች። ራሽያ በወጉ ያላመሰገናት ተከፍሎ የማያልቅ ውለታ የዋለችልን አገር ናት። ዛሬም በግብፅ አነሳሽነት በተባበሩት መንግስታት የጸጥታው ምክር ቤት የኢትዮጵያ ስም በክፉ ሲነሳ በማዕቀብ ሊቀጡን ሲዶልቱ ኢትዮጵያን ማነክቷት የምትልልን ራሽያ ናት። ይህን አይቶ የኢትዮጵያና የራሺያን ወዳጅነት ያጋመደውን ምስጢር መመርመር ብልህነት ነው። በርግጥ የታላቁ ባለ ቅኔ አሌክሳንደር ፑሽኪን ቅድመ አያት፣ አብርሃም ፔትሮቪች አኒባል ኢትዮጵያዊ ናቸው። ይህ የአንድ ቤተሰብ ታሪክ ነው። ሰፊው የራሺያና የኢትዮጵያ ሕዝብ ግን በቆዳ ቀለም፣ በጂኦግራፊያዊ አቀማመጥ፣ በባህልም ሆነ በአኗኗር ስልት የሚያመሳስላቸው ነገር የለም። ሁለቱን አገራትና ሕዝቦች የሚያጋምዳቸው ከስጋም ከደምም የሚወፍር አንድ ታላቅ ሚስጢር አለ፣ እምነት ከሁለቱ አገራት ሕዝቦች አብዛኞቹ አንድ ሃይማኖት ይጋራሉ። ራሺያ የክርስትና እምነትን የተዋወቀችው ከኢትዮጵያ በሺ ዘመን አዘጊታ በ988 ዓመተ ምህረት ነበር። ከዛ ጊዜ ጀምሮ የራሺያ መንግስታዊ አስተዳደርና የሕዝቦቿ ባህል በከፍተኛ ደረጃ የክርስትና ተጽዕኖ ያረፈበት ነው። እርግጥ ነው በኮሚኒዝም ዘመን ቤተ ክርስቲያን ታላቅ ስደትና መከራ አጋጥሟት ነበር። ይህ ግን ሃይማኖቱንም ሆነ አማኞቹን አላጠፋቸውም። በ1991 ሶቪየት ህብረት ከፈራረሰች በኋላ ቤተ ክርስቲያኗ እንደ ቀደሙት ሺህ ዓመታቶቿ በነጻነት መንቀሳቀሷን ቀጥላበታለች። ዛሬ ላይ ፕሬዝደንት ቭላድሚር ፑቲንን ጨምሮ የራሺያ ኦርቶዶክስ ቤተ ክርስቲያን ዘጠና ሚልየን ምዕመናን አሏት። ፍቅር ማረክኝ በህይወቴ የሩሲያ ኦርቶዶክስ ሠራዊት ቤተ ክርስቲያን የአገሪቱን ርዕሰ ብሔር ቭላድሚር ፑቲንን ጨምሮ የሩሲያ ወታደሮች መሥዋዕት የሚሆኑት ለአገራቸውና ሕዝባቸው ብቻ አይደለም፣ ይልቁንም ለእምነታቸው ጭምር እንጂ። ለዚህም ነው በሀገሪቱ ጦር ኀይሎች አስተባባሪነት በስድስት መቶ ቀናት ውስጥ በምስሉ ላይ የምትመለከቱትን ድንቅ ካቴድራል መገንባት የቻሉት እነዚህ ጀግና ወታደሮች ገንዘባቸውን ብቻ ሳይሆን እውቀታቸውንና ጉልበታቸውን ሁሉ ሳይሰስቱ በዚህ የቤተ ክርስቲያን ግንባታ ላይ አውለዋል። እያንዳንዱ መስኮትና በር፣ ወለል፣ ግድግዳና ጣራ ከፍተኛ ልምድና ችሎታ ባላቸው ባለሙያዎች ተሰርቷል። ለኦርቶዶክስ እምነታቸውና ለቤተ ክርስቲያናቸው ክብር ሲሉ የወደቁ ወታደሮች ነባራዊውን መረጃ መነሻ በማድረግ ምስላቸው ተቀርጾላቸዋል። ይህ በሩሲያ ኦርቶዶክስ ቤተክርስቲያን ውስጥ የሰራዊቱ እምነትና ሰማዕትነት መታሰቢያ ሆኖ የተገነባ ካቴድራል ዕለት ዕለት ስለ ወታደሮች ደጀ ሰላሙ ይከፈታል፣ ምርጃ ይከናወንበታል። እግዚአብሔር ተዋጊ ስሙም እግዚአብሔር ነው እንዲል ቃሉ ሰራዊቱ በሚሰማራበት አውደ ውጊያ ሁሉ ድል ያገኝ ዘንድ ይጸለይበታል። አያስቀኑም? ዝምኒ በሌላ መረጃ ሩሲያ በውጊያ ቦታ ከወታደሮቿ ጋር አብሮ የሚንቀሳቀስ ቤተ ክርስቲያን ማዘጋጀቷ ብዙዎችን አስገርመዋል። የሩሲያ ኦርቶዶክስ ተንቀሳቃሽ ቤተ ክርስቲያናትን አዘጋጅታለችም። ወደ ጦርነትና ወደ ጦር ልምምድ የሚሄዱ አማኞች እንደ ሻንጣ አጣጥፎት ይዘውት ይጓዛሉ በፈለጉት አውድ 13 በ13 የሆነውን ቤተክርስቲያን ይዘረጉታል ይጸልዩበታል